የጦርነት ኢኮኖሚያዊ ውርሶች ሸር ላይክ ሰላም ጤና ይስጥልኝ በዓለማችን ታሪክ ደጋግመው ከሚታዩ ክስተቶች ውስጥ የጦርነትን ያህል አውዳሚ እንደሌለ ይታወቃል ሕይወት ያለውንም የሌለውንም በሙሉ እንደማገዶ ማገዶ እየለበለበ አመድ የሚያደርግ ነው ለመጪው ተከታታይ ትውልድ ጭምር የሚገነቡ የልማት አውታሮችን በቅጽበት ወደ ፍረሽራሽነት ይቀይራል ለሁለንተናዊ ቀውስ ገፊ ምክንያት በመሆኑም ዘመን ተሻጋሪ ክፉ ውርሶችን ያነብራል። ያም ሆኖ በጦርነት ወቅት በአብዛኛው ትኩረት የሚያገኘው የሞትና የመቁሰል አደጋ ብቻ ነው። ነገር ግን ጦርነት ከተጀመረም ሆነ ከተጠናቀቀ በኋላ በዚህ ባልተናነሰ እያገረሸ የሚቀጥል የኢኮኖሚ ድቀት እንደሆነ ልብ ይሏል። እናም በዚህ አውድ የሰሜኑ ጦርነትና በአማራ ክልል እየተካሄደ የሚገኘው ጦርነት ምን አይነትና ተራዛሚ ኢኮኖሚ ክስረት ይዞ ይመጣል የሚለውን ባጭሩ እንመለከታለን። የዋጋ ግሽፈት ጦርነት ከሚያዋልዳቸው ኢኮኖሚ ክስተቶች ዋነኛው ነው። በዚህ ወቅት መንግስታት የሚያወጡት ወጪ ከተለመደው ጊዜ በእጅጉ ይንራል። ይህንም ለወታደርም ሆነ ለመንግስት ሰራተኛው የሚከፈል ደሞዝ እጥረት እንዲፈጠር ስለሚያደርግ ገንዘብ አትሞ ማሰራጨት እንዳጭር ጊዜ መፍትሄ እንዲወሰድ ያስገድዳል።